ሰላም ሰላም ውድና የተከበራችሁ ውድ ሀገሬ ልጄ ሰላማችሁ በያለበት ብዝት። በል ሙሻኔ ለቤት ያዲስ የሆናችሁ ቤተሰብ እየሆናችሁ ወደ አስር ኬ አበረታቱ አበረታቱን ማለት ነው። አስር ኬ ያስገቡን እና ውድ ተመልካቾቻችን ዛሬ ይዤላችሁ የመጣሁት እንዴት አድርጋችሁ ማንኞቹም አፕሊኬሽኖች ሲደወልላችሁ፣ ሜሴንጀር፣ ኤሞ ዋትስአፕ፣ ቴሌግራምን፣ ፎን ኮል ሲደወልላችሁ እንዴት አድርጋችሁ ላይት እንዲጨምር ለማድረግ ወይንም ሲደወልላችሁ የስልካችሁ ላይት እንዲያበራ መብራት እንዲኖረው ለማድረግ ነው ማሳያችሁ ማለት ነው። እስከ መጨረሻው ተከታተላችሁ ተጠቃሚ ሁኑበት ማለት ነው። ቀጥታ ወደ ሴቲንጋችን እንገባለን። ወደ ሴቲንጋችን ስንገባ በዚህ መልኩ ሴቲንጋችንን እናገኘዋለን። ሴቲንጋችንን ክሊክ እናደርግና ይመጣልናል። ከሚመጣልን አማራጮች ውስጥ ኖቲፊኬሽን የሚለውን ፈልጋችሁ ኖቲፊኬሽን ልክ ሁለተኛው ስቴፕ ላይ ታገኙታላችሁ ማለት ነው። ኖቲፊኬሽን በዚህ መልኩ ታገኙታላችሁ። ከዛ ኖቲፊኬሽን የሚለውን አንዴ ትጫናላችሁ። ኖቲፊኬሽን የሚለውን ከተጫናችሁ በኋላ በዚህ መልኩ ይመጣላችሁ ማለት ነው። ከሚመጣላችሁ ውስጥ ፍላሽ ኖቲፊኬሽን የሚል አለ። ፍላሽ ኖቲፊኬሽን መጨረሻ ላይ የሚለውን አንዴ የትነኩታላችሁ ማለት ነው። ይሄን ከነካችሁ በኋላ ምልክቱን ራሱ አምጥቶላችኋል። ፍላሽ ዘ ካሜራ ላይት ኦር ዘ ስክሪን ዌን ዩ ሪሲቭ ኖቲፊኬሽን ኦር ዌን አላርም ሳውንድ ይለናል ማለት ነው። ካሜራ ፍላሽ ኖቲፊኬሽን እና ስክሪን ፍላሽ ኖቲፊኬሽን አለ። በካሜራ ሲደወልልን ኖቲፊኬሽን እንዲመጣልን የሚያደርግ ነው። እዚህ ጋር ኦን እና ኦፍ አላቸው እራሱ ያሳያቸዋል። እዚህ ጋር ሲደወልላችሁ እንዴት እንደሚያመጣላችሁ ማለት ነው። ይችንና እዚህ ጋር ያለችዋን ኦፍ የሆነችውን ኦን እናደርጋቸዋለን ማለት ነው። ኦን ካደረግን በኋላ እነዚህ ስቴፖች ይመጡልና ማለት ነው። ስለዚህ ኦል አፕስ እንዲያበራ ማድረግም ትችላላችሁ። ደግሞ ኦል አፕ ሳይሆን የሚደወልልን ብቻ ደውል የምናስተናግድበትን አፕሊኬሽን ብቻ እንመርጣለን ማለት ነው። እዚ ጋር ሴሌክት አፕሊኬሽን የምትለዋን ሴሌክትድ አፕስ የምትለዋን አንዴ እንመርጣታለን ማለት ነው። ካበራን በኋላ በዚህ መልኩ ሰርች አድርጎ ይመጣለናል ወይ ትን ጠብቀው ቾይስ አፕስ ፎር ስክሪን ፍላሽ ኖቲፊኬሽን ሲለና ማለት ነው የምትፈልጉትን አፕሊኬሽን ምረጡ ይለናል። ስለዚህ ኖቲፊኬሽን በሚደርሰን ሰዓት በሚደወል ሰዓት ኖቲፊኬሽን ሜሴጆች በሚገቡ ሰዓት ላይት እንዲያሳይ ማለት ነው። የመብራት ምልክት ማለት ነው፣ እንዲያሳይ ለማድረግ ነው ማለት ነው። ስለዚህ የምትፈልጉትን አፕሊኬሽን ትመርጣላችሁ ማለት ነው። ለምሳሌ እኔ እንዲበራ የምፈልገው አንድ ኤሞ ሲደወል ከዛ ቀጥሎ ደግሞ ሜሴንጀር ሲደወል፣ ከዛ ፎን ኮል ሲደወል፣ ቁጥር ሲደወል ማለት ነው። ከዛ ዋትስአፕ ማድረግ ትችላላችሁ። ለምሳሌ ሳይለንት አድርጋችሁ ከሆነ በላይቱ መልክም አግኘት ትችላላችሁ ማለት ነው። ስለዚህ የፈለጋችሁትንም መርጣችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ሜሴንጀርና ኢሞን አደረገው። ከዛ እዚህ ጋ የቀስተ ምልክቷን በመንጋት ወደኋላ መለስና ምን አይነት ምልክቶች እንደሚመጣልን እናያለን ማለት ነው። አሁን እዚህ ጋር ሶስት አፖችን መርጠሻል ይለኛል ማለት ነው። ሶስት አፖችን ተጠቅመሻል ይለኛል ፕሪቪው እናድርገው። ልክ ላይት ሲበራ ታይቷላችሁ። አያችሁት? ላይቱ በዚህ መልኩ ይበራ ማለት ነው። ላይቱ ልክ ከእስክሪናችሁ ጀርባ በዚህ መንገድ ይበራ ማለት ነው ማለት ነው። ከስልታችሁ ጀርባ ያው ላይቱ ፊት ለፊት አይመጣም ልክ ላይት በምትጠቀሙበት ነው የሚመጣው ማለት ነው። በዚህ መልኩ መጠቀም ትችላላችሁ። በጣም አሪፍ ጠቃሚ ነው፣ ግን ባትሪ በጣም ይጨርሳል። ይህ ባትሪ እንትናችሁን ለመቆጠብ ከፈለጋችሁ አለመጠቀም ትችላላችሁ። ግን ብትጠቀሙት፣ ሳይለንት አድርጋችሁ ለምትጠቀሙ ሰዎች ብትጠቀሙት በጣም ይጠቅማችኋል ማለት ነው። በዚህ መልኩ ተጠቀሙበት ማለት ነው። ስለዚህ የምጠይቅ ውል ካለ መጠየቅ ትችላላችሁ። ቤታችንንም ሰብስክራይብ ማድረጋችሁን እንዳትረሱ። ጥያቄ ካላችሁ በሳምሰንግ ሴቲንጎች ላይ የምትፈልጉትን ኤኒኮሽን መጠየቅ ትችላላችሁ ማለት ነው። ሳምሰንግ ሴቲንጎች በጣም ብዙ የምንፈትሻቸው መጠቀም የምንፈልጋቸውን ሴቲንጎች መጠቀም እንችላለን፣ ግን አንዳንድ ስንጠቀም ለስልካችን ቫይረስ የሚያመጣ አፕሊኬሽኖችን መጠቀማችንን እናቁም። እና ስልካችንን እንዴት አድርገን ራሳችን ማኔጅ ማድረግ እንችላለን የሚለውንም ማወቅ ትችላላችሁ ማለት ነው። ማንኛውም ነገር እውቀት ከማንኛውም ሚዲያ መሰብሰብ ይቻላል ማለት ነው። ስለዚህ በዚህ መልኩ ኖቲፊኬሽናችንን አስተካክለናል። አሁን ደውል በኢሞ ወይም በሜሴንጀር ወይም በዋሳ ወይ በቡን ኮል ቢደወልልኝ ላይት ያበራ ማለት ነው። ስለዚህ በዚህ መልኩ መጠቀም ትችላላችሁ ስለነበረን ቆይታ ከልብ እናመሰግናለን። ቤታችንን ላይክ፣ ሰብስክራይብ እንዲሁም ኮሜንት ማድረጋችሁን እንዳትረሱ። ስለነበረን ቆይታ ከልብ እናመሰግናለን። መልካም ቀን